ብስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ ዘጠኝ በዚህ ችለት የሐርያ ቅዱስ ጳውሎስ ደቀ መዝሙር አርስጦ ጳውሎስ ሐርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። በሃምሳኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሣ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራ አብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎቹንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆይታ ምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮኖናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ቅዱስ ጳውሎስም አስታውሶታል። በጸሎቱ የምትገኝ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም ለአርስጦቦሎ ዘተፈነ ለምሂሮ ምስላርያ በጽዮን ወይ ዘመንፈስ ሰኪሮ ጺፎ በእዱ አመሃ ማይበሮ እንዘያስተበጽ ወይ ወድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎ ዘከሮ። በዝህችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። ነርሱም፣ የግብፅ ሰው ለእስክንድሮስና፣ እስክንድሮስ ከጋዛ መንደር፣ አጋቢዎስ ከቡንጥስ ከተማ፣ ኒሞላስ ከጠራ ልብስ ዲዮናሲዎስ፣ ሮሜሎስና ተላሲዎስ ከግብፅ አውራጃዎቹም የሆኑ ናቸው። ነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳለው ቂሳሪያ ደርሰውም በመኮንኑ ፊት ቆሙ። በካሃዲው ዲዮቅልጥያኖስም ዘመን በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመናቸውን ገለጹ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበሉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክሙ እለስክንድሮት ወስክንድሮት ወአጋቤዎስ ሜልኒዎስ፣ ወዲዮናስዎስ ሮሜሎስ አዲ ወተሳልዎስ ወተላስዎስ እለፀናይ ክሙ በአዚዝ መንፈስ እስከ አድማይ ክሙ አክሊለ ዘርስ። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዎስና ዮሐንስ የእረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጸጋ ነው። ለእግዚአብሔር ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሳስ በማሰማር አሳደጋቸው። ባደጉም ጊዜ የጥበብንና የተግሳጽን ትምህርት እንዲማሩ ተይሩት ተይሩት ወደምትባል አገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸውም ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በእብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰም። ስለ ወንድሙ ስለ አርቃዲዎስም እንደ ሞተ ተጠራጥሮ በጾም በጸሎትና በስግደትም ስጋውን አደከመ። አርቃዲዎስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋጅ ሰው ዘንድ መንኩሶ እየተጋደለ ሶስት ዓመት ኖረም። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመዳ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በህልሙ ልጁ ዮሐንስን በራሱ ላይ ከእንቁ የተሠራ አክሊል ተቀዳይቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነግቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬን መረምር ዘንድ ተነሺ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቆ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስንም ያመነኮሰውን አረጋዊ አባትን አገኙት። ችግራቸውንም ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዲዎስ ከወንድሞ አገናኘው ተያይዘውም አለቀሱ። ደግሞም አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተም። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት። በፍቅር በአንድነትም አረፉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ላስከናፍር ወለብሲቱ መውለዱ። ለእግዚአብሔር አምላክ እለተጸምዱ እማማስኬማ ተወክፉ ለአረጋዊ በዱ በላይሌ ሆሙ ዘኮነ ሂሩታ አምላክ ያገህዱ ከመባል ሆሙ ለባህር ሞገዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ አምሳ ሰባተኛ የሆነ የከበረ አባት የእስክንድርያ አገር ሊቀ ጳጳሳት አባ ሚካኤል አረፈ። በዚህችም ዕለት የተመሰገነችና የከበረ የተጋዳ የሚሆነች አስተራጦኒቃ ስለ ክርስቶስ ምስክር ሆና አረፈች። በዚህችም ቀን የተጋዳይዋ የቅዱስ ጽጌ ስላሴ መታሰቢያዋና የቅዱስ አስቃራም ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም፣ ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።